በእምነት ኃይል ተራሮችን ማንቀሳቀስ! እምነት ተስፋ በሌለበት ተስፋ እንድናደርግ፣ የማይቻሉትን ነገሮች እንድንሠራ፣ ተራሮችንም እንድናንቀሳቀስ የሚያስችል ታላቅ ኃይል ነው። እምነት በልባችን ውስጥ ያለ ከፈጣሪ የተሰጠን ታላቅ ጸጋም ነው። እንዴት እንደሚፈጸም በእርግጠኝነት ማብራሪያ መስጠት ባንችልም፣ በውስጣችን ግን እንደሚሆን፣ እንደሚደረግ የምናምንበት ጽኑ መሳሪያ ነው። በዚህ ቪዲዮም ስለ እምነት ኃይል እናወራለን። እምነት ማለት ምን እንደሆነ በማንስ ላይ ማመን እንዳለብን እንዴት በተግባር መግለጽ እንደምንችልም እንነጋገራለን። እምነት ካለ ትልቅ ተራራ ሳይቀር እንደሚንቀሳቀስ፣ እንደሚፈርስ ማዕበል እንደሚረጋጋና የሞተ ሰው እንኳን ሳይቀር እንደሚነሳ በመጽሐፍ ቅዱስ ላይ ተጽፎ እናገኛለን። እምነት በሕይወታችን ውስጥ ምን ያህል ኃይል እንዳለው ከመጽሐፍ ቅዱስ ታሪኮች በመመልከት ከፈጣሪ የተሰጠንን ይህን ታላቅ ጸጋ እንዴት በተግባር እንደምናውለውና እንደምንጠቀምበትም በዝርዝር እንመለከታለን። በመጀመሪያም ዕብራውያን ምዕራፍ 11 ቁጥር 1 ላይ እንዲህ ይላል፣ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ይህን ታላቅ ኃይል ለመጠቀም ከሁሉ አስቀድሞ የአምላክን ሁሉን ቻይነት ማወቅ ያስፈልጋል። አምላክን ደግሞ በልብ በማመንና በአፍ በመመስከር ሕልውናውን ማረጋገጥ እንችላለን። በእውነትም ደግሞ የዚህ እምነት መነሻና ማሰሪያ የሆነው የጌታችንና የመድኃኒታችን የኢየሱስ ክርስቶስን አምላክነትና የስሙን ኃይል ማመን ነው። እንግዲያውስ ይህንን ታላቅ ኃይል የሚያለብሰንን እምነት ገንዘብ ለማድረግ ፈጣሪ ዓይነ ልቡናችንን ይክፈትልን። ክፍል አንድ፣ ታላላቅ ነገሮችን የፈጸሙ የእምነት አርበኞች። መጽሐፍ ቅዱስ በእምነታቸው ኃይል ታላላቅ ተግባራትን በፈጸሙ ሰዎች ታሪክ የተሞላ ቅዱስ መጽሐፍ ነው። ከእነዚህም መካከል በመጀመሪያው አብርሃምን እናገኛለን። አብርሃም አባታችን እምነት ማለት ምን ማለት እንደሆነ በተግባር ያስተማረን ታላቅ አባት ነው። እግዚአብሔር ሀገሩንና ዘመዶቹን ትቶ ወደማያቀው ምድር እንዲሄድ በነገረው ጊዜ ያለምንም ማመንታት በእምነት ታዝዞ ሄደ። ወደማላቀው ምድር እንዴት እሄዳለሁ ብሎ ፈጣሪውን አልተቃወመም። ከዚህም አልፎ ፈጣሪው እስራኤልን እንደሚባርክ ተረድቶ ልጁን ይስሐቅን መስዋዕት አድርጎ እንዲያቀርብ በተጠየቀም ጊዜ በታማኝነትና በፈቃደኝነት ትዕዛዙን ሊፈጽም ተነሳ። ነገር ግን ልጁን በገዛ እጁ ሊሰዋ ቢደርስም እግዚአብሔር በታማኝነቱ ተደስቶ በእፀ ሳቤቅ እየታሰረች በግን በምትኩ ሰጥቶታል። በዚህም አብርሃም አበ ብዙሃን በመባል ዘሩ እንደ ምድር አሸዋ እንደ ሰማይ ከዋክብት እየበዛለት ታላቅ አባት ሊሆን ችሏል። ከዘፍጥረት 12 ጀምሮ ሙሉን ታሪክ መመልከት ይቻላል። እምነት የእግዚአብሔርን ትዕዛዝ ለመፈጸም የሚያስችለውን የማይናወጥን ድፍረት ይሰጣል። ሁለተኛው ሙሴ ነው። ሙሴም ሌላኛው የእምነት ታላቁ አርበኛ ነው። እስራኤላውያንን ከግብጽ ባርነት ነጻ እንዲያወጣ በተጠራ ጊዜ በልበ ሙሉነት የእግዚአብሔርን ቃል አመነ። ከፈርዖን ቤተ መንግስት ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ፍርሃት የጠፋለት ታላቅ መሪም ሆነ። በፈርዖን ፊት ቆሞ እግዚአብሔር የሰጠውን ትዕዛዝ ያለምንም ፍርሃት ተናገረ። ግብጻውያንን አስጨንቆ ባሕሩንም ከፍሎ ህዝቡን በደረቅ መሬት አሻገረ። ዘጸአት ምዕራፍ 14። በእውነትም እምነት እንቅፋቶችን ሁሉ እንድናልፍ ታላቅ ኃይልን ይሰጠናል። ሶስተኛው ዳዊት ነው። ዳዊት ታናሽ እረኛ ሳለ በእግዚአብሔር ላይ ባለው ጽኑ እምነት ግዙፍ የሆነውን ሰው ጎልያድን ድል አደረገ። ዳዊት ጎልያድን በወንጭፉ ጠጠሮች ድል ያደረገው በእግዚአብሔር ላይ ባለው ጽኑ እምነት እንጂ በጉልበቱና በትጥቋ አልነበረም። ዳዊትም ፍልስጥኤማዊውን አለው፣ አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እንዲህ ብሎ ቅዱስ ዳዊት በሙሉ ልብ ተናገረ። በእርግጥም የእግዚአብሔር ስም ምን ያህል ኃይል እንዳለው ተመልከቱ። አንደኛ ሳሙኤል ምዕራፍ 14። እምነት አይነከ የሚመስሉ ታላላቅ ችግሮችን የምናሸንፍበት አስደናቂው ትጥቃችን ነው። አራተኛዋ እመቤታችን ቅድስት ድንግል ማርያም ናት። እመቤታችን ድንግል ሆና ሳለች የእግዚአብሔርን ልጅ እንደምትወልድ በመልአኩ በተነገራት ጊዜ ያለምንም ጥርጥር በእምነት ተቀበለችው ይህ እንዴት ሊሆን ይችላል ብላ የመልአኩን ቃል በጥርጥር ውድቅ አላደረገችውም! የእግዚአብሔር ቃል ስለሆነ በእምነት ተቀበለችው እንጂ ይኩነኒ በከመት ቢለኒ እንሆ የእግዚአብሔር ባሪያ እንደ ቃልህ ይሁንልኝ አለች በእውነት የተፈጥሮ ህግን የሚቀይር እምነት እንደምን ምን ያለ ታላቅ እምነት ነው! እመቤታችን ተራራውን ያንቀሳቀሰ ታላቅ የሆነ እምነት ነበር የነበራት። ሉቃስ 1 ቁጥር 38። ታላቅ እምነት የማይቻሉ የሚመስሉ ነገሮችን እንድናከናውን ያስችለናል። ክብር ይግባውና ጌታችን እና መድኃኒታችን ኢየሱስ ክርስቶስ ስለ እምነት ብዙ ትምህርቶችን አስተምሯል። ከትምህርቶቹ መካከልም ጥቂቶቹን እንደሚከተለው በዝርዝር እንመለከታለን። ጌታችን በቅዱስ ወንጌል የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ተነስተህ ወደዚያ ሂድ ብትሉት ይሄዳል፣ የሚሳናችሁም ነገር የለም ማቴዎስ 17 ቁጥር 20 ብሏል። ይህ ጥቅስ እምነት ምንም ያህል ትንሽ ብትሆን ብትሆነ የተራሮችን ያህል የሚከብድ ትልቅ ችግርን እንደምታሸንፍ ያሳያል። ስለዚህም በትንሽ ነገር ተስፋ ከመቁረጥ ይልቅ ትልቅ ነገርን በእምነት መጠበቅ ይኖርብናል። የጊዜ ጉዳይ ካልሆነ በቀር በእምነት ያለ ሰው ሁልጊዜም ቢሆን አሸናፊ ነው የሚሆነው። የምትለምኑትን ሁሉ ስትጸልዩ እንዳገኛችሁ እመኑ ይሆንላችሁም ይሁንላችሁማል። ማርቆስ 11 ቁጥር 24 ይህ ትምህርት በሚያስደንቅ ሁኔታ የለመንነው ነገር ወደፊት እንደሚደረግልን ሳይሆን እንደተደረገልን እንድናምን የሚያሳስብ ትምህርት ነው። ጸሎት ስናደርግም በልበ ሙሉነትና በእምነትም መሆን እንዳለበትም የሚያስገነዝበናል። በምናምነው ነገር ላይ በእርግጠኝነት ፈጣሪያችን እንደሚረዳን ማወቅ አለብን። እውነትና መንገድ በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመንም የዘለዓለም ህይወትን እናገኛለን። ክፍል 2 እምነትን በተግባር! እምነትን በእለት ተእለት ህይወታችን ውስጥ እንዴት በተግባር ልናውለው እንችላለን? በዚህ ክፍል ውስጥ እምነትን በዕለት ተዕለት ህይወታችን ውስጥ እንዴት በተግባር ማዋል እንደሚቻል በዝርዝር እንመለከታለን። የመጀመሪያው በችግራችን ጊዜ ነው። በገንዘብ ችግር፣ በጤና መታወክ ወይም በሌላ አስቸጋሪ ሁኔታ ውስጥ በምናልፍበት ጊዜ በእግዚአብሔር ላይ በመታመን በመጽናትና ፈውስን እንዲሰጠን መጸለይ እንችላለን። መድኃኒት ከማይገኝለት ህመም የተፈወሱ ሰዎች ምስክርነት እንዲሁ በቸልታ የሚታለፍ ጉዳይም አይደለም። ለእምነታችን ታላቅነት ከፈጣሪ የሚሰጠን ታላቅ ስጦታ እንደሆነም ልብልን ሊገባል። ሁለተኛ ሁለተኛው ውሳኔ በምንወስንበት ጊዜ ትክክለኛውን ውሳኔ እንድንወስን ጥበብንና ማስተዋልን እንዲሰጠን እግዚአብሔርን በፍጹም እምነት መጠየቅ እንችላለን። ሶስተኛ፣ ግንኙነታችን እንዲሻሻል ይቅር ለማለት በሚከብደን ጊዜ እግዚአብሔር ልባችንን እንዲለውጥልንና ለሌሎች ፍቅርን እንድናሳይ መለመን እንችላለን። ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ በመካከላችሁ እገኛለሁ ብሏልና ከሰዎች ጋር ያለን ግንኙነት ፈጣሪ የሚገኝበት ያለ እንከን የሆነ ግንኙነት እንዲሆን በእምነት መጸለይ እንችላለን። አራተኛ የተፈጠርንበትን ዓላማ ስንከተል ግባችን ላይ ለመድረስ የሚያስፈልገንን ድፍረትና ጽናት እንዲሰጠን እግዚአብሔርን መለመን እንችላለን። ለምሳሌ አንዳንዶች ትልቅ ህልም እያላቸው ያለምንም ምክንያት ተስፋ ሲቆርጡ ይታያሉ። ይህ ተገቢ አይደለም። የትኛውም ፈተና ኃላፊ መሆኑን ተረድተን ለመልካሙ ዓላማችን በጽናት መቆም ይገባናል። በማይድን በሽታ ተይዘው የዳኑ ገንዘብ አጥተው ሲቸገሩ የነበሩና፣ ወደ ተትረፈረፈ በረከት የገቡ ስራተው የነበሩ ነገር ግን መልሰው የተሻለውን ያገኙ፣ የተለያዩ ፈታኝ የህይወት አጋጣሚዎችን በድል አድራጊነት የተወጡ ሰዎች ሁሉ አንድ የሚያመሳስላቸውን ነገር እንመለከትባቸዋለን። ያም በፈጣሪያቸው ላይ ያለ የማይነዋወጥን እምነት ነው። በሚደርስብን ፈተና ተሸንፈን ዘላቂ ወዳልሆነው ክፉ አሰራርና የሰይጣን ወጥመድ ከመሄድ ይልቅ በእምነት ጸንተን በመገኘት ከፈጣሪ የሚሰጠንን ሰማያዊና ምድራዊ ጸጋ እንዲሁ በነጻ እንቀዳጅ ዘንድ የእርሱ ፈቃድ ይሆንልን። ተወዳጆች ሆይ፣ እምነት ተስፋ በሌለበት ተስፋ እንድናደርግ የማይቻሉትን እንድናምንና ተራሮችን እንድናንቀሳቀስ የሚያስችለንን ኃይል የምንቀዳጅበት መሳሪያ መሆኑን ተገንዝበናል። አብርሃም፣ ሙሴ፣ ዳዊት በእምነታቸው ታላላቅ ነገሮችን እንደፈጸሙም ተመልክተናል። የእምነትንም ኃይል በተግባር አሳይተውናል። ታዲያ የኛስ የእምነት ኃይል በምን ደረጃ ላይ ነው የሚገኘው? በእምነታችንስ ኃይል ምን ማድረግ እንፈልጋለን? ሕይወታችን በተአምራት እየተመላ ይሆን ዘንድ በእግዚአብሔር በመታመን ዛሬውኑ የእምነታችንን ኃይል ለመጠቀም እንወስን። በጸሎት፣ በእምነት በበጎ ምግባር በመትጋት የእኛንም ሆነ የሌሎችን እንቅፋት ተራራ ለማፍረስና ከፊታችን ዞር ለማድረግ ፈጣሪ የሰጠንን ጸጋ በአግባቡ እንጠቀምበት። ስለተከታተላችሁን ከልብ እናመሰግናለን። ላይክ ሼርና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮስ ከምንገናኝ፣ በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን።